ይሄ አይደል እ እሺ እ እንደዚህ ስታደርጊ እንትኑ ገባሽ? አንደኛ በደንብ እያገዝ ባላንስ። ሁለተኛ እንዲህ ነው መጠጭ። ቀስ፣ እዚህ ጋር ያደክማል። ገባሽ? ጉልበት። ያ ነው ቅጣቱ። ቁምጣ መልበስ አለብኛ። አጎክተሻል። ማ እንዴት ጓጓንኩ ምንድን ነው የጓጓው? እዚህ ጋ አንዷ አጓጓች፣ አንዷ አንበሳ ለቃለሁ ብለህ አጓጓች። እስኪ እግዚአብሔር ምን እሺ ሁለት ሺህ ኦይ

በጣም ለራስህ ምርጥ ሰው ለምትለው ለሶስት ሶስት ሰው ሸረት ሰዲፍ ሼር ጎዳ ማለት ብቻ ትዝናናለህ። እዚህ ጋር ዘረኝነት የለም፣ ስድብ የለም፣ ነት ነክ ነገር የለም። ኤቭሪ ምንም ነገር የለም። እንደዚህ ሶስት ጊዜ እንትን እንደዚህ በእግር እንደዚህ አርጋለለኝ። እሺ አምስት ጊዜ ውሃውን ቀን አይሆንም፣ ሙሉ ሙሉ ይወድቅብሻል። ኦኬ ታንክዩ ማሚ እሺ

ባላንሱ እንዳይወድቅ ፊትሽ ላይ እንዳይወድቅ። በሰበሰ በሰበሰ። ወይኔ ማሚ ይሄ ማመበስበስ እኮ ነው።

አንገት አይታይም። ኦኬ፣ እሺ። አንድ ኮን የቀረኝ ነው። ሁለት አሞራዬ አምስት በሰበስኩኝ